በኢትዮጵያ ያለው የትምህርት ስርዓት አደጋ ውስጥ መውደቁን ተከትሎ ከሶስት ዓመት በፊት የፖሊሲና የስርዓተ ትምህርት ማሻሻያ ተደርጓል። ከነዚህ ውስጥ ደግሞ የግብረገብ ትምህርት አንዱ ነው። የማዕከላዊ የኢትዮጵያ ክልል ትምህርት ቢሮም በ2016 ዓ ም የትምህርት ስርዓቱን በይፋ ወደ መሬት አውርዶ ስራ ጀምሯል። ነገር ግን መምህራን ከስርዓተ ትምህርቱ ጋር በወጉ ይተዋወቁ ዘንድ ስልጠናዎች ተዘጋጅተው ወደ ማሰልጠን ተግባር መገባቱን የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነ ፈቃዱ ገልጸዋል። የግብረገብ ትምህርት መጽሐፍ ተዘጋጅቶለታል። በአዲሱ ስርዓተ ትምህርት በይዘት ደረጃ ስልጠና አልተሰጣቸውም። ስለዚህ ስርዓተ ትምህርቱን ያልተተዋወቁ ስለሆነ እንዲሁም በአዲሱ ስርዓተ ትምህርት ለግብረገብ ትምህርት የተዘጋጀው መጽሐፍ በይዘት ደረጃ ግንዛቤ እንዲያገኙ ያልተደረገ ስለሆነ ክልላችን በአዲሱ ስርዓተ ትምህርት መጽሐፍ የግብረገብን ካዘጋጁ የዩኒቨርሲቲ መምህራን ሐዋሳ ዩኒቨርሲቲ ከሚገኙ መምህራን ስልጠና ለመስጠት ዝግጅት አድርገናል። ተማሪዎች ሰፊውን ጊዜ ትምህርት ቤት የሚያሳልፉ ከመሆኑ ጋር ተያይዞ ስነምግባራቸው ተቀርጾ ለቀጣይ ዓላማ መዘጋጀት አለባቸውም። ህጻናትን ለቀጣይ ዓለም ለማዘጋጀት ደግሞ የግብረ ገብ ትምህርት ወሳኝ መሆኑን አቶ አንተን በመግለጫቸው አመላክተዋል። ፈጥነው ወደ ትውልዱ እየተሰራጩ እየደረሱ ያሉ ቴክኖሎጂዎች ተማሪዎች መልካም ስነ ምግባር ወይም የሰው ልጅ መልካም ስነ ምግባር ከሌለው ጥሩ ወዳልሆነ ወይም ወዳልተፈለገ መንገድ ሊመራ ስለሚችል በዚህ ፈጣንና ተለዋጭ በሆነ ዓለም ተማሪዎች ከትምህርት ቤት ጀምሮ ከአንደኛ ክፍል ጀምሮ በመልካም ስነ ምግባር እንዲቀረጹ ማድረግ እጅግ በጣም አስፈላጊ ነው። ከዚህ በዘለል በትምህርት ቤት ውስጥ ምቹ የመማር ማስተማር ስርዓትን ለመቅረጽ አጋዥ ስለመሆኑም ተመላክቷል። ተማሪዎች መልካም ስነ ምግባር ካላቸው ምቹ የመማር ማስተማር ከባቢ ይኖራል ማለት ነው። ትምህርት ቤት ውስጥ ምቹ የመማር ማስተማር ሁኔታ ይኖራል። የተማሪዎችና የመምህራን ግንኙነት በጣም ጤናማ ይሆናል። የተማሪዎች እርስ በርስ ግንኙነት በጣም መልካም ይሆናል። ስለዚህ ምቹ የመማር ማስተማር ሁኔታ እንዲፈጠር ያደርጋል ማለት ነው ተማሪዎች መልካም ስነ ምግባር ካላቸው። ሁለተኛው እነኚህ ተማሪዎች በትምህርት ቤት በውጤታማ እንዲሆኑ ያግዛቸዋል። መልካም ስነ ምግባር ያለው ሰው ዓላማውን ያውቃል። የግብረገብ ትምህርት ለቀጣይ ህይወት መደላደልና መሰረት የሚጣልበት በመሆኑ አጠናክሮ ማስቀጠል ያስፈልጋል። በማዕከላዊ ኢትዮጵያ ክልልም በየደረጃው 4972 የሚደርሱ የግብረገብ መምህራን ስልጠናውን የሚወስዱ ይሆናል። ለአንደኛ እስከ ስድስተኛ ክፍል የግብረገብ ትምህርት ለሚያስተምሩ መምህራን የአሰልጣኞች ስልጠና ተዘጋጅቷል ማለት ነው። በዚህም 96 የሁለተኛ ደረጃ ስነ ዜጋ የሚያስተምሩ መምህራን የአሰልጣኞች ስልጠና በሚቀጥሉት ቀናት ይወስዳሉ ማለት ነው። እነኚህ የአሰልጣኞች ስልጠና ከወሰዱ በኋላ በክልላችን ውስጥ አጠቃላይ 4972 ከአንደኛ እስከ ስድስተኛ ክፍል ያሉ የግብረ ገብ መምህራን ይሰለጥናሉ ማለት ነው። አዲሱን ስርዓተ ትምህርትም ደግሞ እንዲተዋወቁ ምቹ ሁኔታ የምንፈጥር ይሆናል ማለት ነው። ስልጠናው የመማሪያ መጽሐፍትን ያዘጋጁ የዩኒቨርሲቲ ምሁራን እንደሚሰጡትም ለማወቅ ተችሏል።